ሰላም ሰላም የተወደዳችሁ ቤተሰቦች እንዴት ናችሁ? የጌታ ሰላም ጸጋ ይብዛላችሁ። ዛሬ ደግሞ በማለዳ በስራዬ ስፍራ አንድ የተማርኩትን ነገር ይዤላችሁ መጣሁ። እርግጠኛ ነኝ ብዙ እንደዚህ ይዤላችሁ መመጣው አጫጭር ቪዲዮዎች አንደኛ እውነት ላይ የተመሰረቱ ስለሆኑ ህይወታችሁ ላይ ብዙ ለውጥ እንደሚያመጡ፣ እይታችሁን እንደሚቀይሩ አምናለሁ ምክንያቱም እኔ ጋም የሚሰሩት ነገር ስላለ ማለት ነው። አንዳንዶቹ የማቃቸው ለብዙ ሰዎች የመከርኳቸው የተናገርኳቸው ይሆኑና ለካ ስኖራቸው ላይም ራሴ ጋር በሆነ አጋጣሚ ባለሁበት ስፍራ እግዚአብሔር ለትምህርት እንዲሆን ብሎ ይመስለኛል ሲያሳየኝ እምባንንባቸው ቀኖች ብዙ ናቸው። ዛሬም ምነግራችሁ ከዚህ ራቀ ታሪክ አይደለም የማቀው ብዙ ጊዜም ለሰዎች ብዬም ለራሴም ለማለት የሞከርኩት ይሆናል ግን ዛሬ ላይ ልቤ ላይ የፈጠረው ነገር ከበድ ያለ ስለሆነ እርግጠኛ ኔ ቀዲ ዘመኔንም በዛ ውስጥ ይዞኝ ይሄዳል ብዬ አምናለውና አንድ እውነተኛ ታሪክ በጣም ልቤን ሳበው ውስጤን የሚያዘው ዛሬ እንግዲህ በማለዳ የምሰራበት ቦታ የሰርጀሪ የሚደረግበት አካባቢ ነው። እኔ ደግሞ የምሰራው ኤግዛክትሊ ሰርጀሪ ከመደረጉ በፊት ያ ሰርጀሪ የሚደረገው በሽተኛ ለሰርጀሪ የሚዘጋጅበት ቦታ ፕሪአፕ ይባላል። እዛ ቦታ ላይ ነው የምሰራው። ና በመጀመሪያ የተገናኘኋት ፔሸንት ለሰርጀሪ ላዘጋጃት ያው እናወራለን። የመጀመሪያ ገና ማለዳ ስራ አንድ ብዬ ስጀምር ያገኘዋት ማለት ነው። እና ስናወራ እግሯ ብዙ አይነቃነቅም፣ ውልቸር ትፈልጋለች። ብዙ ሰውነቷ ጎዳ ያለ እንደሆነ ያስታውቃል። ግን ፊቷ ላይ የማየው ብርሃን የሚገርም ነው። የማየው ሳቅ የሚገርም ነው። ፈገግታዋ የእውነት ነው። ማንንም በዛ ፈገግታ ለማታለል አይደለም። ውስጧ ያለውን ከባዱን ነገር አሸንፎ ተፈልቅቆ የወጣ ጠዋት ማለዳ ላይ ከሌሊቱ ተጋፍታ ሌሊቱን አሸንፋ ምሽቱን አሸንፋ ለምሽቱ እጅ የሰጣት የማለዳ ፀሐይ የእውነት ነው የምላችሁ የዛን አይነት ፈገግታ ነው የማይባት። እና ወሬያችን ደራ ማለት ነው። እያወራን እያለ ዛሬ ለምንድን ነው ከስራዬ አንዱ የሚመጡ ፔሸንቶች የሚደረግላቸውን ማወቃቸውን ለማወቅ ሰርጀሪ የሚሰራቸውን ሰው የሚሰራው የሰርጀሪ አይነት እንጠይቃቸዋለን። እና ዛሬ የሚሰራ ልጅ ሰርጀሪ ምንድን ነው ብዬስ ጠይቃት፣ ባያፕሲ ነው የሚደረገው አንገቴ ላይ አለችኝ። ያ ነገር ውስጤን ሳበው ሳቋ ልቤን ይዞታል፣ ግን ደግሞ ለምን እንደሆነ አላቅም። ግን ጠየኳት፣ ለምንድን ነው ባያፕሲ የሚሰራው አንገት ሽ ጋ ስላት፣ ይህን ዋት ታሪኬ ሰፊ ነው ልንገርሽ አለችኝ እኔ የ23 ዓመት የ21 ዓመትና የ18 ዓመት ልጆች አሉኝ። የመጨረሻ ልጄ የመጀመሪያ የዩኒቨርሲቲ ተማሪ ሆናለች። አሁን ሁላቸውም እራሳቸውን ችለዋል አለች እና እኔና ባሌ ወሰንን ከሚቀጥለው ከ2026 በኛ ባለንበት በውጭው አቆጣጠር ትራቭል ልናደረግ ወሰንን አለች። የምንሰራበት ቦታ ስራችንን፣ ሰአታችንን ቀንሰን አብዛኛው ከዚህ ካለንበት ከአሜሪካን ሀገር ጀምረን ያላየናቸውን ስፍራዎች ጀምረን በአለም ዙሪያ ኤውሮፕ ሊሆን ኤዥያን፣ አፍሪካ ልንዞር ወስነናል አለች። ስለዚህ ከስድስት ወር በፊት አመታዊ ቼክአፕ ማድረግ ነበረብኝ ጤንነቴን እኔም ባሌም አለች። ስለዚህ እኔና ባሌ ጤንነታችንን ቼክ ስናደርግ እኔ ጋር ምንም አይነት ስሜት ሳይሰማኝ ጡቴ ላይ ካንሰር ተገኘ አለች። ጡቴ ላይ ያለውን ካንሰር ቴክ ኬር ማድረግ እንደጀመርኩኝ በሶስት ወሩ ካንሰሩ በሁሉም ሰውነት ውስጥ ተሰራጫለች እና እግሯ መንቀሳቀስ ያቃተው አጥንቷን ነክቷታል። አሁን ደግሞ አዲስ አንገቷ ላይ አግኝተው ምን አይነት እንደሆነ ቼክ ለማድረግ ነው። በጣም ገረመኝ። ያሰበችው እቅድ ያሰበችው ፕላን በጣም የሚገርም ነው። ከዚህ በኋላ ያላትን ዘመን ከባሏ ጋር የተለያዩ አገሮች ትራቭል እያደረገች ልጆቿ ሰፖርት በሚፈልጉበት ጊዜ ሰፖርት እያደረጉ በጣም የሚገርም የተረጋጋ ሕይወት ለመኖር ነው። የገረመ ሌላው ነገር እንዴት አድርጌ ጌታን ልንገራት ብዬ እያሰብኩኝ የነዋት ጸልይልሻለሁ፣ በጸሎት የምታምኝ ከሆነ ብዬ ጀምረው። በጌታ ናት፣ ጌታን በጣም የምትወድ ጌታን በጣም የምታፈቅር ለጌታ ዘመኗን የሰጠች ቤተሰቧ፣ እናቷ ሁሉ ሰው ጌታን የሚያገለግሉ ናቸው። የዚህ ሀገር አሜሪካዊ ናቸው እና ስለ ኢየሱስ ሳነሳባት ለካ የፈገግቷ ምንጭ እሱ ነው። እና ሳቋ ደስታዋ ጌታ እንደሆነ ገባኝ። እሷም ስትናገር የ49 ዓመት ጎልማሳ ናት። ከትልቁ መልእክት መልእክት የሚሰርጋችሁ የ49 ዓመት ሴትን እንዴት ጎልማሳ ትላለች ብላችሁ እንዳትመራመሩ፣ ጎልማሳ ናት፣ 49 ዓመት። አሁን ባለው ስታተስ 49 ዓመት ማለት በደንብ ጎልማሳ ናት። እና ገረመኝ፣ ተደነኩ። ጌታን የምታቅናት የመጣው ዳሜጅ ከባድ ነው። የሶስት ልጆች እናት ናት። በጣም ደስ የሚል እንጆ የምታደረገው ትዳር አላት፣ ግን የመጣው ጎርፍ ከባድ ነው። ምልላችሁ ነው፣ ሁለት ነገር እዚህ ውስጥ ተማርኩኝ። አንደኛው በህይወታችን ውስጥ በጣም ጥሩ እቅዶችን እያቀድን እንዲ አይነት ነገሮች ይመጣሉና ሪስፖንዳችን ምን ይሆን? ጌታን እንደያዘ ሰው አስፈራኝ ሁሉ እንደዚህ አይነት ምላሽ እሰጣለሁ ወይ ብዬ። ሁለተኛ ግን ነገን ደግሞ በማሰብ ነገን በማቀድ ልክ ጥሩ እንደሚታሰብ ነገን በማቀድ ደግሞ ክፉ አስተሳሰብ አስበን የምንሄድ ሰዎች አለን። ለወንጌል አማኞች ነው ሁለቱም መልእክቴ። ምክንያቱም እኛ ብርሃን የበራልን ከዘላለም ሞት ያመለጥን ከድቅድቅ ጨለማ ወደሚደነቅ ብርሃን የወጣንና በዚህ ምድር ስንኖር ጨው ሆነን ልንኖር እንዲሁም ብርሃን ሆነን ልንኖር የተጠራንንና እግዚአብሔር ዘመን ሲሰጠን እግዚአብሔር ጤና ሲሰጠን ምድሮ የምናቅደው ነጋችን ላይ ትውልድ መካከል ምንድን ነው የምናቅደው? በህይወታችን ምንድን ነው የምናቅደው? በአገልግሎታችን ውስጥ ምንድን ነው የምናቅደው? በእውነት ቆም ብለን ልናስብ ይገባል። አንዳንድ ለነገ የምናቅዳቸውን እቅዶች እግዚአብሔር ያያቸዋል፣ ይመለከታቸዋል። እች ሴት ነገ ለማቀዷ ያቀደችው እቅድ መጥፎ አይደለም፣ ግን በህይወት ጎዳናዋ ይሄ ቀደማት። አንዳንድ ጊዜ መርዛም የሆነ እቅድ የምናቅድ ክፉ የሆነ እቅድ የምናቅድ ነገ ጥቅማችንን ብቻ የምናስብ ጉዳታችንን ብቻ የምናስብ የሀሳብና ቅድ ውስጥ ግን እግዚአብሔር አለበት ወይ ብለን ሳንጠይቅ ከኛ በነፊት ተነስተን የምንሮጥ ከኛ ስኬት ብቻ ተነስተን የምንሮጥ በእውነት ወንጌልን የምና ክርስቲያኖች ቆም ብለን ልናስብ ይገባል። ምክንያቱም ዛሬያችን ብቻ አይደለም ትላንትናችንን የተሸከመ እግዚአብሔር ዛሬያችንን ደግሞ ይዞ እየመራን ያለ እግዚአብሔር እኛ ያልኖርበትን እኛ የማናቀውን ነጋችን ደግሞ በእጁ ነው ስለዚህ ዛሬን ትላንትናን፣ እግዚአብሔር ላደረገው ጌታን እያመሰገንን ዛሬ የእሱ ጥገኛ፣ የምህረቱ ጥገኛ፣ የእሱ ተደጋፊ፣ እሱ የሚመራት ነፍስ እንዳለን አውቀን ነገ ላይ እግዚአብሔር ቢረዳንና ቢፈቅድ እንዲና እንዲናረጋለን ብቻ አይደለም ነገ ላይ እንዲህ እናደርጋለን ብለን የምናስበውን ሀሳብ በእውነት በእግዚአብሔር ፊት እውነተኞች ሆነን በንጹህ ልብ እግዚአብሔርን በሚፈራ ማንነት ነገን የምናስበውን ሀሳብ ማንም አያውቀውም። ነገ ሲገለጥ ነው የሚታወቀው። ግን እግዚአብሔር ያየዋል። የልባችንን ሚዛን ያየዋል። አካሄዳችንን ያየዋል። አካሄዳችን ማለት ዛሬ የምንሄደውን የተገለጠውን አካሄድ አይደለም። ለነገ ለምናቅደው እቅድ የምንሄደውን አካሄድ እግዚአብሔር ያያል እና በዘመናችን ውስጥ እግዚአብሔር ያያል። እግዚአብሔር ይመለከታል። እግዚአብሔር ለእያንዳንዱ ነገር መልስ አለው ብለን በጥንቃቄ ካልሄድን ከባድ ነው። ህይወት እንደዚህ አጭር ናት። ባላሰብነው መንገድ ጠምዝዛ ድራይቭ ታደርገናለች። ባላሰብነው መንገድ ወስዳ ታስቀምጠናለች። ልንሄድበት ያልፈቀድነውን መንገድ መፍቀድ ብቻ አይደለም ያላሰብነውን መንገድ ታስኬ እከፍለዋለሁ ብለን አስበን የማናቀውን ክፍያ ታስከፍለናለች። ስለዚህ ላለመጸጸት፣ ነገ ላይ እንዳይቆጨ እች ሴት መልካምን አስባ ይሄ ከገጠማት አንዳንድ ጊዜ ነገ ላይ እግዚአብሔር የሌለበት እግዚአብሔር የማይከብርበት የእኛን ኒድ ብቻ የሚሞላ የእኛን ፈቃድ ብቻ ያለበትን ሀሳብ ለመፈጸምና ለማስፈጸም ባንሽ ቀዳደም ጠሩ ነው። እኛ ስንሯሯጥ የሚቀድም ስላለ ማለት ነው። ማንም ሰው ባያቅ፣ ማንም ሰው ባያ አካሄዳችንን አይቶ ከፊት ሊቆም የሚችል ጌታ ስላለ ማለት ነው። እና በጣም በብዙ አስተማረችኝ። ከመልካም ነገሩ በላይ በህይወታችን ለነገ ብለን የምናስባቸው ብዙ ለእኛ ደስ የሚያሰኙ በእግዚአብሔር እይታ ግን ያልከበሩ ለትውልድም የማይጠቅሙ ብዙ አይነት በልባችን፣ በአእምሯችን፣ በእውቀታችን ውስጥ የምንሸሽጋቸው ነገ ላይ ግን ልንገለጥባቸው የምናስባቸው ብዙ ነገሮች አሉና ከመልካሙ ይልቅ ክፉን በእውነት እንጠንቀቅ፣ እናስብ። ሌላው ደግሞ መልካምንም ስናስብ እግዚአብሔር ቢፈቅድና ብንኖር እንበል። ምንም እንዳልሆነ አድርገን አናስብ። ተሰባሪ ሸክላዎች ነን። በእውነት እግዚአብሔር ያግዘን ይርዳን፣ እይታዎቻችንን ይለውጥ። እግዚአብሔርን መፍራት ዘመናችንን የያዘልን። ተባረኩልኝ። ወዳችኋለሁ። በዚህ ማለዳ ልቤን ይህንን ይዞታል። እንግዲህ ያስተምራችኋል፣ አካሄዳችሁን ይቃኛል፣ ለዘመናችሁ ይጠቅማል ብዬ አስባለሁ። መልካም ቀን።